ሰላም እንዴት ናችሁ? የነጂ ሆም ኩኪንግ ቤተሰቦች ኖላዊ ተከታታይ ድራማ ክፍል አንድ መቶ አስራ ዘጠኝ ንዥላችሁ መጥቻለሁ። ላይክ ሽር ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ እንግዲህ አሲር ተመልሶ ሄዶ የበፊት ጓደኛውን ያዋራታል። እሷም በጣም ተስፋ በመቁረጥ ውስጥ ሆና ያገኛታል። በጣምም ያዝናል። ባለፈው እኔን አትከቴኝ፣ እኔ ምንም ልረዳሽ አልችልም፣ እኔ የጎዳና ተዳዳሪ ምንድን ነው ህይወታችን፣ በማለት አመናጭቋት ነበር የሄደው። ከሄደው በኋላ ጥሩ ነገር አልተሰማውም። ምንድን ነው ያደረኩት ነገር? እንዲህ እሷ ወዳኝ ነው እንዲህ እኔስ፣ እያለ ብቻውን ያወራል፣ ያሰላስላል። ለተምቹም ያወረዋል፣ እንዴ በጣም ተጎድታለች እያለም ይነግረዋል እሱ ተምቹም ባክ ሁላችንም ጉዳተኛ ነን እያለ ሙድ ይዘበታል። ጆሮ ዛሬ ተመልሶ መጥቶ እሷን በቃ ይቅርታ ይላታል። እሷም በጣም ደስ ይላታል። ግን እኮ በዚህ ስታልፍ ጸጥ ብለህ እየሄድክ ነበር፣ ዛሬ ምን ተገኘ? ደስ ብሎኛል እያለችም ታወራዋለች። ፖሊሶቹ ወደነ ወይዘሮ ሜላት ቤት ሄደው ቤት መፈተሽ አለብን ይላሉ። ድንገት ሲገቡ ድንብላልን ነበር ያገኙት። ድንብላል በጣም ትደነግጣለች። ምን ሆናችሁ ነው እያለችም ትርበተበታለች። እነሱም እንዴ ምን ሁነናል እኛ ፖሊሶች ነን፣ የመጣ ነው ደግሞ ቤት ለመፈተሽ ነው ደግሞ፣ ለምን ደነገጥሽ ይሏታል። ደነገጥ እንዴ እኔ እንጃ ትላለች ድንብላል በመደናበር እነሱም ቤቱን መፈተሽ እንችላለን እና ደግሞ የምንፈትሽበት ወረቀት አለን ፍቃድ ይሏታል። ቆይ እኔ ግርማዬን ልንገረው፣ እኔ ምንም የማውቀው ነገር የለም ትላለች። ለምናሴም ትነግረዋለች። ምናሴም እሺ ግቡና ፈትሹ ይላል። ድንገት እየፈተሹ ከዚህ በፊት አቶ ኖላዊ የሀናን መረጃ ለማስመለስ እና ወይዘሮ ባዩሽን እነተምቹ በሚከታተሉ ሰዓት ብዙ መረጃ ይዘው ነበር። ወይዘሮ ባዩሽ ከማን ጋ ግንኙነት እንዳላት እና በቃ ብዙ በፎቶ መረጃ ስለያዙ ያንን ያገኙታል። እነሱም ግራ ይጋባሉ። ምናሴም ያንን ስለማያውቅ ምንድን ነው እንዴት ከየት መጣም ይላቸዋል። አናውቅም፣ ቤታችሁ ነው የተገኘው፣ ስለዚህ ስለዚህ መረጃ ማጣራት አለብን በማለት ወደ ፖሊስ ጣቢያ ይዘውት ይሄዳሉ። ሀናም እናቴን መጠየቅ አለብኝ እና መሄድ አለብን ምግብ ሰርተን ትለዋለች አባቷን። ሰላምም ይሄ እንዴት ሊገኝ ቻለ ቤታችን እያለች በጣም ግራ ተገብታለች። ሀናም ወደ ፖሊስ ጣቢያ እናቷን ለመጠየቅ ከመላው ቤተሰባቸው ጋር ሄዳለች እናቷን ስታያትም እማዬ ጠቋሽ እያለች ታለቅሳለች ሁሉም ልጆቿ እማዬ ተበሳቁለሻል ይላሉ እናንተ ምን ሆናችሁ ነው ገና በአንድ ቀን እንደዚህማ እንዳትሉኝ እኔ ደህና ነኝ ትላቸዋለች ሀናም እናቷን አውርታ ከጨረሰች በኋላ ወደ ፖሊሶቹ አምርታለች። ለመሆኑ የእናቴ ጉዳይ ምን ደረሰ? ምን እየሰራችሁ ነው? እያለችም ትጠይቃቸዋለች። ፎቶዎችን ደርድረው ያሳያታል። ሀናም ትደነግጣለች። ይህም ከየት አገኛችሁት? ትላቸዋለች። እሱን ያገኘ ነው እናትሽ ቤተሰቦች ጋር ነው። ስለዚህ ስለዚህ ፎቶ የምታወቂው መረጃ አለሽ? ይሏታል። እሷም ይሄ ይቺ ማለት ወይዘሮ ባዩሽ ሞተች የተባለችው ናት። ይቺ ደግሞ እርግብ ናት የኔን መረጃ ሰርቃ ልጅ ነኝ ብላ ወደ እናቴ ጋ የመጣችው በማለት ትነግራቸዋለች። እነዚህ ሁለቱን ግን አላውቃቸውም ትላቸዋለች። ፖሊሶቹም እሺ ችግር የለውም በማለት አሁንም ምርመራቸውን ቀጥለዋል። አቶ ኖላዊ በመቀጠል ይገባል። አቶ ኖላዊ ከዚህ በፊት ለሀና እናት ይህን ሁሉ መረጃ የሰጣት እሱ ነበር እና ለፖሊሶቹም ያለውን ሁሉ ከዚህ በፊት እንዴት ይህን ፎቶ መሰብሰብ እንዳቻለ ይነግራቸዋል። ይህ ልጅ ማለት ከዚህ በፊት የሀናን መረጃ ወስዶ ለእርግብ ልጅ ነኝ ላለችው የሰጠ ነበር እና ደግሞ በምን ምክንያት እንደሆነ አናውቅም ሞተዋል እያለ ለፖሊሶቹ ያስረዳል። ምን ማለት ነው? ሞቷል ማለትም ይሉታል። እሷ ደግሞ ወይዘሮ ባዩሽ ናት። ይሄ ደግሞ የወይዘሮ ባዩሽ ቀኝች የተባለው ነው እያለ ይነግራቸዋል። እሷ ደግሞ የሀናን መረጃ የሰረቀችዋ እርግብ ናት እያለ ሁሉንም ያስረዳል። ወይዘሮ ሜላት በስተመጨረሻም ይጠሯትና ስለ ፎቶና ስለዚህ እንድታስረጅን እንፈልጋለን ይሏታል። እንዲህ ምን ማለት ነው? ምንም የማስረዳችሁ ጉዳይ የለም። ይህንን አግኝታችኋል መርምራችሁ የመድረስ ደግሞ የእናንተ ስራ ነው። ልቅ መናገር አለብሽም እያሉ ያናዝዟታል እን ከዚህ በፊት እኮ የፈለግሽውን እንጂ ያልፈለግሽውን የመናገር መብት አለሽ ብላችሁኛል። አታስገድዱኝም ትላችኋለች በቁጣ። እነሱም እሺ ችግር የለውም ይሏታል። ተነስታም ትሄዳለች። ሰላምም እንዴ፣ እኔ ግን የሀናን ጓደኞች ባናገራቸው ስለ እማዬ ጉዳይ የሚያውቁት ይኖራል፣ በማለት ወደ አሲርና ተምቹ ታመራለች። አጋጣሚ ሆኖ አሲርን ነበርና ያገኘችው። ላወራህ እፈልጋለሁ በማለት ትጠይቀዋለች። እሺ ምንድን ነው የምታወሪኝ? ቶሎ ወደ ጉዳይሽ ግቢ። የሚሄድበት አስቸኳይ ስራ አለኝ ይላታል። እሷም አይ ተቀምጠን ቡና እየጠጣን ብናወራ አይሻልም? ይሻልም ትላለች። ነገርኩሽ መናገር ካለብሽ አሁን ተናገሪ ይላታል። ስለ ሀና ትለዋለች። ስለ ሀና ምን ልታወሪ ይፈለግሽ ይላታል። ከዚህ በፊት ይቅርታ ብዙ ጊዜ በሀና ጉዳይ ተናግሬሃለሁ፣ ይቅርታ ልልህ ነው ትለዋለች። አይ ችግር የለውም ሌላ የምታወሪው የለሽም? ይላታል። እሱማ አለ፣ ግን መጀመሪያ እኔ ስላስቀየምኩህ ይቅርታው ይቀድማል። በመቀጠል ደግሞ ወደ ጉዳይ እገባለሁ በማለት ትነግረዋለች። ኧረ ባክሽ እናንተ ሀብታሞች ስትባሉ እንዴት ነው የምታስቡት? ቆይ ያንኛውን ይቅርታ ብለሽ ለዚህኛው ጉዳይ ስትይ ነው ደግሞ ይቅርታ የምትይው። ስለዚህ እኔ ምንም ልሰማሽ አልችልም ይላታል። በቃ እኔ የምነግርህ ስለ ሀና ጉዳይ ይቅርታ በቃ ከዚህ በፊት ተናገርኩ አይደል? ከይቅርታ በላይ ምን አለ? አሁን ደግሞ የምጠይቅህ አለ ትለዋለች። እባክሽ ለራስሽ ነው አይደለ የመጣሽው? ምንም ልሰማሽ አልችልም በማለት አሴር ትቷት ይሄዳል። ሰላምም ትናደዳለች። አናም፣ አባዬ ከዚህ በኋላ እኔ ካንተ ጋር ነው የምሆነው በማለቱ ትነግረዋለች። የማይሆነው ልጄ ምን ነው ይላል አቶ ኖላዊ። የዛሬው ክፍል ይህን ይመስል ነበር። ነጅሆን ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ነጅሆን ኩኪንግን ላይክ ያድርጉ፣ ሰብስክራይብ ያድርጉ። በያላችሁበት የአለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ